ሰላም ሰላም እንዴት ናችሁ? ውድ የካሁ አካዳሚ ቻናል ቤተሰቦች፣ ዛሬ ደግሞ ከባለፈው የቀጠለውን በእንግሊዝኛ የሰው ስሞችን መጣፍ መለማመድ የሚለውን በባለፈው የኤና የቢን አይተን ነበር። ዛሬ ደግሞ የሲን እና የዲን እናያለን። ማለት በሲና በዲ የሚጀምሩ የሰው ስሞችን። እሺ፣ ውድ የካሁ አካዳሚ ቻናል ቤተሰቦች ይህ የካሁ አካዳሚ ቻናል የኦንላይን ትምህርት በመሆን እያገለገለ ይገኛል በኦንላይን የምናስተምራቸው ትምህርቶች አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው ቀጥታ ወደ ዛሬ ቪዲዮችን እንሄዳለን ተከታታዩ ቪዲዮውን ማየት ጀምሩ ላይክ አድርጋችሁ ጀምሩ እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ ቀጥታ ወደ ቪዲዮ እንሄዳለን ተከታታዩ እሺ እንቀጥል ይሄ በእንግሊዘኛ የተጣፉት ናቸው። ከዛ ይሄ ደግሞ በአማረኛ የእንግሊዘኛው ወደ አማረኛ ቀየር ነው ማለት ነው። እሺ ይሄ እንግሊዘኛ ሲሆን፣ ይሄ አማረኛ ነው። ከዛ የእንግሊዘኛ አማረኛ እያደባለሁ ነው የጣፉላችሁ። በቀላሉ ማንበብ ለማይችሉ በቀላሉ እንዲለማመዱ ለማመሩ ማለት ነው። እሺ ለምሳሌ በሲ የሚጀምሩ ፊደሎችን ይቀድሚያል። ለምሳሌ ይሄ ቸርነት ይላል። ቸርነት ተብሎ ነው የሚነበበው። ሲኤችኢ እንደ ቸነ የሚነበበው በባለፈው እንደ አናባቢ እና ተነባቢዎች እንዳየነው ማለት ነው። ሲኤች ኢ እንደ ቼ እናነበዋለን። አር ብቻውን ከሆነ ደግሞ እንደ ር ነው የሚነበበው። ኤንኤ ከሆነ ደግሞ እንደ ነ። እሺ መጨረሻው ቲ ደግሞ ብቻዋን በከመጣች ከመጣች ት ብለን እናነባታለን ብለን ነበር። ስለዚህ በአንድ ላይ ቸርነት ተብሎ ይነበባል ማለት ነው። እሺ ቸርነት፣ አማርኛው ቸርነት፣ እንግሊዘኛ ቸርነት ይላል ማለት ነው። እሺ ቀጥለን ደግሞ ጨመረ ይላል። ይሄ ጨመረ፣ ጨመረ። እሺ ጨመረ ማለት ሲኤች ኢን እንደ ጨ እናነበዋለን። በነገራችን ላይ ከዚህ ጋር ሲኤች ኢ ሲኤች አለ ለቸና ለጨ ተመሳሳይ አገልግሎት ነው ያለው። ጨንም ቸንም ስንጠቀም ተመሳሳይ ናቸው አገልግሎታቸው ጨመረ እና ቸርነት ለምሳሌ ስንጥፍ፣ ሲኤችሲኤች ነው የጀመርነው። እሺ እንደዛው ነው የሚያገለግለው። ኤምኢ ከሆነ ደግሞ እንደ መ ነው፣ አርኢ ደግሞ እንደ እረ እንጠቀማለን። ስለዚህ በአንድ ሲነበብ ጨመረ ብለን እናነባዋለን ማለት ነው። እሺ ጨመረም በዚህ መልኩ እናነባለን። ቀጥለን ደግሞ እሺ ቻላቸው ነው። ቻላቸው ቻላቸው። እሺ ሲኤችኤን እንደ ቻ እናነባለን። ኤልኤ ደግሞ እሺ ኤልኤ ያለ ኤልኤ እንደ ላ ነው የምናነበው። ሲኤች ኢ ደግሞ እንደ ቸ ዳብሊው ብቻውን ሲመጣ እንደ ው እናነባለን ማነው። ስለዚህ በአንድ ላይ ቻላቸውን በዚህ መልኩ እንጥፋለን። ቻላቸው እሺ፣ ቻላቸውን በዚህ መንገድ ከጣፍን ቀጥለን ደግሞ እሺ፣ ጫልቱ ነው ጫልቱ፣ ጫልቱ ጫልቱን በዚህ መልኩ እንጥፋታለን። ሲኤች ኤ እንደ ጫ ነው የምናነባት። ሲኤችን እንደ ጫ ኤል ደግሞ እንደ ል ነው የምናነባው ቲዩ ከሆነ ደግሞ እንደ ቱ እናነባለን ማለት። ስለዚህ በአንድ ላይ ጫልቱ በዚህ መልኩ እንጥፈዋለን። ጫልቱ እ እሺ አማርኛው እዚህ ጋር ጫልቱ ነው የሚለው ጫልቱ። ቱ። እሺ ቀጥለን ደግሞ እሺ ጫላ ጫላ ይላል ይሄ ደግሞ ጫላ። ሲ ኤች ኤን እንደ ጫ እናነባለን። ኤል ኤ ደግሞ እንደ ላ። ስለዚህ በአንድ ላይ ጫላ ተብሎ ይነበባል ማለት ነው። እዚህ እንግሊዝኛውም ጫላ ይላል። ከዚህ አማርኛውም ጫላ ማለት ነው። እሺ ከዚህ ጋር ደግሞ ጫኔ ጫኔ ጫኔ እሺ ይህ ጫኔ ይላል። ሲኤችኤ እንደ ጫ ነው የምናነበበው። ሲኤችኤን እንደ ጫ ኤንኤ ደግሞ እንደ ኔ ነው የሚነበበው። ስለዚህ ባለ ጫኔ ተብሎ ይነበባል ማነው። ይህ ጫኔ ጫኔ አማርኛው ጫኔ ነው የሚለው። ይህን በዚህ ካየን፣ ቀጥለን ደግሞ ወደሚቀጥለው እንሄድ። በዚህ እንዲህ ደግሞ በዲ የሚጀምሩት ማነው? እሺ እሺ እኔ በዲ የሚጀምሩት ይሄ ደቀባ ይላል። ደቀባ ደቀባ። እሺ ደቀባ ደግሞ ስንጥፍ ዲ ኢን እንደ ደ እናነባዋለን። ኬ ኢ ከሆነ ደግሞ እንደ ቀ ነው የምናነባው። ቢኤ ካልን ደግሞ እንደ እሺ፣ እንደ ቢኤ ካልነ እንደ ባለም እናነበው። ስለዚህ በአንድ ላይ ደቀባ ተብሎ ይነበባል። ደቀባ እሺ። በአማርኛው መድረክ ላይ ደቀባ ይላል። ደቀባ እሺ። ከዚህ ጋር ደግሞ ይህ ደግሞ ደለለኝ ነው። ደለለኝ ደለለኝ። ዲኢን እንደ ደ፣ ኤልኢን እንደ ለ፣ አሁንም ኤልኢን እንደ ለ፣ ጂኤን ደግሞ እንደ ኝ ይነበባል። ስለዚህ በአንድ ላይ ደለለኝ ብለን እናነበዋለን። ደለለኝ። እሺ ደለለኝ። በዚህ መልኩ ከጣፍን አማርኛውም ይሄ ደለለኝ ነው ማለት። እሺ ቀጥለን ደግሞ ይሄ ደግሞ ዳምጤ ነው። ዳምጤ ዳምጤ። እሺ ዲኤን እንደ ዳ እናነባለን። ዲኤን እንደ ዳ ካነበብ፣ ኤም ደግሞ እንደ ም፣ ብቻውን ኤም ከመጣ እንደ ም ነው የሚነበው። ቲኤ ደግሞ እንደ ጤ። ስለዚህ ባን ላይ ዳምጤ ይላል። እሺ ዳምጤ። አማርኛውም እዚህ ጋር ዳምጤ። እሺ በመቀጠል ደግሞ ይህ ዳግም ነው። ዳግም ዳግም ደግሞ በዚህ መልኩ ነው የምጥፎው ዲኤ እንደ ዳ እናነባለን። ጂ ብቸውን ከመጣ እንደ ጊ ነው። ኤም ደግሞ ብቸውን ከመጣ ም የሆና ማን በአንድ ላይ ዳግም ነው የሚሆነው። ዳግም ዳግም ዳግም። እሺ በመቀጠል ደግሞ ይህ ዳንኤል ነው። ዳን ዳንኤል፣ ዳንኤል ዲኤ እንደ ዳ ነው እሺ ዲኤን እንደ ዳ እናነባለን። ኤንኢ ከሆነ ደግሞ እንደ ኔ ነው ኤል ብቻውን ከመጣ እንደ ል እናነባለን። ስለዚህ በአንድ ላይ ዳንኤል ብለን እናነባለን። ዳንኤል እሺ። ዳንኤልም በዚህ ካየነው ነው፣ አማርኛውም ይሄ ዳንኤል ይላል። እሺ ይሄ ደግሞ ዳዊት ነው። ዳዊት፣ ዳዊት፣ ዳዊት ደግሞ እሺ። ዲኤ እንደ ዳ እናነባዋለን። እሺ ዳብሊው አይ ደግሞ እንደ ዊ እናነባለን። እንደ ዊ እሺ ቲ ብቻዋን ከሆነች ደግሞ እንደት ማለት ነው። እሺ በአንድ ላይ ዳዊት ብለን እናነባዋለን። ዳዊት አማርኛው መከዚ ጋር ዳዊት ይላል። እሺ ቀጣይ ደግሞ በዚህኛው ሰንጠረጅን በዚህኛው መስመር እሺ ደግሞ ደመቁ ደመቁ ይላል። እሺ ዲኢን እንደ ደስ እናነብ ኤምኢ ደግሞ እንደ መን እናነባለን። ኬዩን ደግሞ እንደቁ ማለት ነው እንደቁ ኬዩን እንደቁ በአንድ ላይ ደመቁ ብለን እናነባዋለን። ደመቁ፣ እሺ ይሄ ደመቁ ካለ ደመቁ አማርኛውም ይሄ ደመቁ ይላል ማለት ነው። እሺ ደመቁ። እሺ ይሄ ደግሞ ደስተው ደስተው። ዲኢን እንደ ደ እናነባለን አነባዋለን። ኤስ ደግሞ ብቻውን ከሆነ እንደ ስ ነው የሚነበበው። እሺ ቲኢ ደግሞ ቲኢች ያለች እ ቲኢ እንደ ተ ነው የምናነባት። ዳብሊ ብቻዋን ከመጣች ደግሞ እንደ ው ማለት ነው። ስለዚህ በአንድ ላይ ደስተው ተብሎ ይነበባል። ደስተው ደስተውን በዚህ መልኩ እንጥፈዋለን። ደስተው እሺ፣ ደስተውን በዚህ ከጣፍን ቀጥለን ደግሞ ይሄ ደግሞ ደግ ሰው ደግ ሰው ይላል ማለት ነው። እሺ ደግ ሰው፣ ዲኢን እንደ ደን እናነባዋለን። እሺ፣ ጂ ብቻውን ከሆነ ደግሞ እንደ ጊ ነው የሚነበረው። ኤስኢ ደግሞ እንደ ሰ ው ብቻውን ሲመጣ እንደ ማለት ዳብው ብቻውን ሲመጣ እንደ ውይ ይነበባል ማለት ነው። ስለዚህ በአንድ ላይ ደግ ሰው ብለን እናነባለን። ደግ ሰው፣ እሺ ደግ ሰው። ይህን በዚህ ካየን ደግሞ ደበሌ፣ እሺ ደበሌ የሚል የሰው ስም እናገኛለን። እሺ ደበሌ። እሺ ዲኢ እንደ ደን እናነባለን። ቢኢ ደግሞ እንደ በ ኤልኢ ደግሞ እንደሌ በአንድ ላይ ደበሌ ብለን እናንጠፋለን። ደበሌ ብለን እናነባለን። ደበሌ እሺ፣ አማርኛው ደበሌ፣ ደበሌ። እሺ እዚህ ጋር ደግሞ እሺ ደራርቱ ነው። ደራርቱ፣ ደራርቱ፣ ደራርቱ። እሺ ዲኢን እንደ ደ እናነባለን። ዲኢን እንደ ደ አርኤን እንደ ራ። አር ብቻውን ደግሞ ከዚህኛው እችኛዋ ደግሞ አር ብቻዋን እንደ ረ ነው የምትነበበው። ቲዩ ደግሞ እንደ ቱ እናነባታለን ቲዩን እንደ ቱ ስለዚህ በአንድ ላይ ደራርቱ ተብሎ ይነበባል ማነው ይሄ ደራርቱ ቱ እሺ አማርኛው ወዚህ ጋር ደራርቱ ይላል እሺ የመጨረሻ ይሄ ደግሞ ደርሶ ተብሎ ነው የሚነበበው ደርሶ ደርሶ ደርሶ ዲኢን እንደ ደ እናነባዋለን አር ደግሞ እንደ ሪ ይነበባል እሺ ቀጥሮ ኤስኦ ደግሞ እንደ ሶ ነው በአንድ ላይ ደርሶ ብለን እናነበዋለን። እሺ ደርሶ ደርሶ በዚህ መልኩ ከጣፍ ነው የመጨረሻችን ይህ ቃል የሆነ ማለ የሰው ስም ደርሶ አማርኛውም ከዚ ጋር ደርሶ ይላል ማን ነው። እሺ ውድ የቻናል ቤተሰቦች የዛሬ ቪዲዮችን ይህን ይመስል ነበር ማለት ነው። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ በስል ቁጥር በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። በቀጣይ ደግሞ በአዲስ ቪዲዮ እንገናኛለን። ማን ነው። በአዲሱ ቪዲዮ እስክንገናኝ ድረስ መልካም ጊዜ የሆንላችሁ ሰላም ሁኑ።